ፋርማሲ ቴክኒሽያኖች ከላይ ማስቀምጣቸው ፋርማሲ ቴክኒሽያኖች ያው እኔ ሪኮመንድ ማደርገው ምንድን ነው ስኩል እንድትሄዱ ከፍላችሁ ዶላር እንድትማሩ ሳይሆን ሲቪኤስ ፋርማሲ ላይ አፕላይ ብታደርጉ ሁሉም ስቴቶች ላይ ያለው ሲቪኤስ ይታወቃል ይመስለኛል፣ እኔ እስከማውቀው ማለት ነው። ስለዚህ እዛ ላይ አፕላይ ማድረግ ትችላላችሁ። ዎልማርት አላቸው ፋርማሲ ቴክኒሽያን ትሬኒ አፕላይ ብታደርጉ ይወጣሉ እነሱ ጋር። ወልግሪንስ አሉ። እነዚህ ፋርማሲ ያው በትሬኒ ያው የሚቀበሉ ማለት ነው። ላይሰንሱም ሳይኖራችሁ ተቀብለው አሰልጥነው እየከፈሉ ነው የሚያሰለጥኗችሁ። እየሰራችሁ የአፖርቹኒቲ ስላለ እስፔሻሊ ሲቪኤስን በዚህ ሪኮመንድ አድርጋለሁ። በደምብ ስልጠናውን ይሰጣሉ። በጣም ጥሩ ተቋም ነው። ለፈተናም ያው በቂ ነው። እየሰራችሁ ፕራክቲስ እያደረገ ስለሆነ እዛው ፈተናውንም የማለፍ ሁለት ኤግዛም ነው ያለው። ከላይ አስቀምጥላችኋለሁ። ናሽናል ኤግዛም የምትወስዱበት ሁለት እንትኖች አሉ፣ እንደ ተቋማት አሉ። ከሁለት አንዱ ላይ መፈተን ትችላላችሁ። ስልጠናውን ስትጀምሩ የኢንተርን ላይሰንስ ማውጣት ትችላላችሁ፣ ይነግሯቸዋል። ልክ ሁ ለምሳሌ ሲቪኤስ አፕላይ አድርጋችሁ ሃይስኩል ዲፕሎማ ካላችሁ ወይ ደግሞ የኢትዮጵያ ሰራዊት ትያክል ካላችሁ በሱ አፕላይ ማድረግ ትችላላችሁ። ፋርማሲ ቴክኒሸን ብላችሁ ሲቪኤስ ላይ ሰርች ብታደርጉት አለ። በጣም ጥሩ ተቋም ነው ባይዘውኝ፣ እኔ በጣም ሪኮመንድ አድርገዋለሁ። ዋልማርትን በተመሳሳይ ሌሎችም እንደዚህ ተቋማት አሉ፣ እንደ ፋርማሲ ተቋማት አሉ። ከዛ በኋላ ሆስፒታል ላይ ሜድ ችላለን። ለምሳሌ እንደ አይኖቫ፣ እንደ ጆርጅ ዋሽንግተን፣ እንደ ሃዋርድ ዩኒቨርሲቲ ሆስፒታል፣ ሜድስታር ሆስፒታል፣ እነዚህ እነዚህ አሉ። ምንድነው ቨርጂኒያ ዩኒቨርሲቲ ሆስፒታል፣ እነዚህ እነዚህ ብዙ ተቋማት አሉ። ስላላችሁ ደምቢ ኢትዮጵያ የሚል ግሩፕ አለን። እሱ ላይ ጆይን አድርገ የትኛውም ስቴት ብትሆኑ ጆይን ብታደርጉ ኢንፎርሜሽኑን ሼር እናደርጋቸዋል። ችግር የለም። ሰላም ሁኑልኝ። ይቅናችሁ። ኢትዮጵያ ፋርማሲ ዲግሪ የጨረሳችሁ አሜሪካ ውስጥ መስራት ትችላላችሁ። ሰላም